ሰላም እንዴት ዋላችሁ? ኑ ለየት ያለ የምግብ አሰራር ላሳያችሁ። እዛ ጋ ዘይት አለ። በርበሬ አንድ የሾርባ ማንኪያ ተጠቀምኩኝ። እና ዛሬ የምንሰራው ምግብ ለመቀየር ወጥ ለመቀየር እንደዛ እንደዛ ነው። እና ከዚህ ጋር ደግሞ ግማሽ የሾርባ ማንኪያ ሽንኩርት ዱቄት የሽንኩርት ዱቄት ነው፣ ይቅርታ። ከዛሁን ከዚህ ጋር አይብ አለን። አይብ ወጥ ነው የምንሰራው፣ የአይብ ወጥ። አይታችሁን ማታቁ ሰዎች አይብ ይሰራል። በጣም ተወዱት አላችሁ። ዋ ዋው ሽታው ባንድ መጣ። ጥቅልል ጥቅልል ያለውን እንደዚህ ማሟሟት እንችላለን። ቀስ እያለ ይሟሟል። እየበሰለ እየሞቀ ሲሄድ፣ እሺ። እኔ የተጠቀምኩት ከዛለ ዘይት ላይ ነው። የጋለ ዘይት ላይ መጠቀም ትችላላችሁ። እንዲሁም ግን ሽንኩርት መጠቀም ይቻላል። ፈጦ ይታይባችኋል፣ አይቡ ስለሚሟሟ ሌላው አይቡን በደረቁ በደንብ አብስላችሁ ጨምቃችሁ መጠቀም ትችላላችሁ። እንደኔ አሁን እንደተጠቀምኩት ላላ ያለ መጠቀም ትችላላችሁ። እንደእናንተ ፍላጎት ነው። ሰርታችሁ ለማታውቁ ሰዎች ነው ኤክስፕሌን ማድረግ። እኔ ሁሌ ሰርቼ ስለማውቅ በሁሉም መስራት ይቻላል። ደረቅ ያለ ስንፈልግ ቅድም እንዳልኩት እንደኔ እንደዚህ ወጥ ላላ ያለ እንደ መረቅ ነገር ስንፈልግ ደግሞ እንደዚ ሁኔ አሁን እንደሰራሁት መጠቀም ይችላለን። ሌላው እኔ የተጠቀምኩት ዘይት ነው። እናንተ ቅቤ መጠቀም በቅቤ ብትሰሩት በተለይ በገበታ ቅቤ ብትሰሩት በጣም በጣም ቴስቱ ቆንጆ ነው የሚሆነው። ያው እኔም አልጠቀምበት ምክንያት ስላለኝ ነው። ቅቤ ቅቤ የማይመገብ ሰው ስላለ ቤቴ እንደዛ ነው እና በዘይት የሰራሁት እንጂ በጣም ይጣፍጣል። በገበታ ዘይት ብትሰሩት ማለት ነው እና ይሄ ስጋ ከሰለቻችሁ ወይም ወጥ ከሌለ ከቸኮላችሁ፣ ወይም ደግሞ ሁሉም ነገር ከሌለን የሚቸግረንም ከሆነ የችግር ወጥም ይባላል እና ፈጣን የችግር ሁሉንም ማለት እንደፈለጋችሁ ማለት ትችላላችሁ። ብቻ ቆንጆ ነው መለየት ያለ ይሆንልናል ማለት ነው እና በጣም ቆንጆ ምግብ ነው። እኔ ሰርቼ በልቼ ስለማቅ ከልጅነቴ ጀምሬ አውቀዋለሁ ወደዋለሁኝ። በጣም ሽንኩርት መቁላላት ምን ምን አያስፈልገውም ማለት ነው እና እኔ እኔ እንደዚህ መረቅ ያለው ወጥ ስለፈለግኩ ነው እንደዚህ የሰራሁት። ይሄ ሁላችሁ ይህን ይመስላል። ይብሰልልን። ትንሽ ያ ሁሉ ነገር የበሰለ ስለሆነ አያስፈልገውም። በርበሬውም እንደ ጥብስ ስለሆነ መቁላላት የለበትም ማለት ነው። የውላችሁ የኔ ይመስላል እየበሰለ ነው ልጠብቀው ትንሽ እስኪ እናንተ ታምሳፕ በሉ ሸር አድርጉት ሰርታችሁ የምታውቁ ሰዎች እስኪ የምታውቁ ወይም ተሰርቶ ሰርታችሁ ሳይሆን ብቻ የአይብ ወጥ የምታውቁ ሰዎች ቁጥር ከፈልጋችሁ አንድ ቁጥር ወይም ደግሞ ጻፉ ሊን በጽሁፍ በምትችሉት እና ለማንኛውም ታምሳፕ በሉ ቴንኪው አመሰግናለሁ አያችሁት የተንተከተከ ሲሄድ ቀስ ብሎ ካቆያችሁት ውሃውን እንትን ይለዋል ያነሳዋል እና ይሄው ቆንጆ ሆኗል አሁን ደረቅ ያለ ሆኗል ማለት ነው። እንዳይዝባችሁ አማስሉት አንዳንዴ አለፍ አለፍ እያላችሁ። አሁን ከዚህ በኋላ ኔ አጠፋዋለሁ ምድጃውን ማለት ነው፣ ይበቃዋል። ኔ ቅባት ብዙ መጠቀም ትችላላችሁ፣ ግን ቅባት ስለማይዝ ተጠንቀቁ። የምትወዱ ሰዎች መጠቀም ትችላላችሁ። እንትኑ አይይዝም ቅባትና እንዳይበዛባችሁ ማለት ነው። እቃ አለቀ የኔ ወጡ እንደዚህ ይሄን ይመስላል በጣም ነው የምትወዱት ቀለል ያለ ነው ቆንጆ ነው ኦኬ ከዛ ደግሞ ይኸው አብረን ባንድ ነው የምንጠቀመው እርጎ አለኝ ከዚህ እርጎውን ከዚህ መሀል ላይ አደርገዋለሁ ዋው ሆም፣ የቤት የተሰራ እርጎ ነው ይሄ። እርጎ በጣም ቆንጆ እርጎ ነው። እንደዚህ አድርጋችሁ አይብ በርጎ አይብ ወጥ በርጎ ማለት ነው። ይሄን ይመስላል የኛ ምሳ። ተጠቀሙበት፣ ትወዱታላችሁ። ይሄን ቅመሱት፣ የአይብ ወጥ ቅመሱት። ይሄን ይመስላል የኛ ምሳ። አመሰግናለሁ። ታምሳ አበበሉ፣ ሼር፣ ኮፕ ሊንክ አድርጉት። ባይ።